ይህን የሚያስፈላት እኮ ያታያዝ ነው። አንተ ሁኔታ ነገረ ስራ ነው አላማራትም። በቃ ይህን በጥቅሉ እኔ በአንተ አድርገህ ነው የምናገረው። ማንንም አልፈራ ግልጽ ነው የምናገረው። ምን ልፈራ ነው እንዴ አንተ? እንዴ ልፈራ እኮ አደለም፣ እውነቱን ልናገር ነው የምታወ ምን ታድርገህ ታዲያ ትሂድ፣ አያገባህም። አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው እንዴ። አውሪ የግልጽ አድርጋሽ፣ ወይ ችግር የለም ምን ችግር የለም። እሺ ማለት እርሶ ሰላም አውርጂ ብለውኛል። ሰላም ማወርድ አለው እና ደግሞ ያው ቅድም እንደነገ እንደነገርኩት ነው ጋሺ፣ መሄድ እፈልጋለሁ እኔ መቅረት አልፈልግም፣ ግን ሰላም እንዳወርድ ከፈለጉ ሰላም አውርጂ እርሶ መርቀውኝ፣ መንገዴ የተቃና እንዲሆን እርሶ መርቀውኝ በሄድ ደስ ይለኛል። ችግር የለም እሱ

እርሶ እርስዎ መርቀውኝ መንገድ የሚቀና እንዲሆን እርስዎ መርቀውኝ ብሄድ ደስ ይላል። ችግር የለም። እሱ እንደ ጋሽ እየፈቀድክላት ነው ምን አገባ ምን አገባ? ምን ምታውቀው ነገር አለ? መሄድ ዋና ያለ መሄዷ ዛሬ ነው እንደ ምታውቀው አንተ። አይደለም አይደለም። መሄድ ዋና ያለ መሄዷ ዛሬ ነው የምታውቀው። አያገባህም። በዚህ ነገር አንተ ምን የሚጠቅስ ነገር የለም። በቃ አያገባህም፣ አያገባህም። በቃ ሰላም አውርዱ እንጂ አያገባህም። አንተ ትሂድም አትሂድም ምንም ትበል አንተም የሚያገባህ ነገር የለም። በዚህ አትግባ። በቃ አንተ ሰላም አውርድ ነው። ስላንተ ጨርሻለሁ ባይ ዘወይ ጨርሻለሁ። አንተ ምን ልትናገር ምንም ልትናገረኝ አልፈልግም። ልትናገረኝ ምንም አልፈልግም። እግዚአብሔር በቃ አንተ ልትናገረኝ አልፈልግም። በቃ እረፍ። ትሂድ አትሂድ እንዲህ መወሰን አትችልም። እኔ ነው የምወስነው ምንድን ነው ሰላማችሁ? ፈልገዋለሁ እኔ መርቀያት ነው የምትሄደው፣ የምትሄድ ከሆነ ከዛም በኋላ ልጄ ታለምበትና እንግዲህ መርቀኝ ያለችን ቀን የዛን ቀን ወይ እፈቅድላት ይሆናል ወይም አልፈቅድላት ይሆናል። አንተ መፍቀድን ምንም ማለት አችልም። ትሄድ አትሄድ፣ በዚህ ውሳኔ ውስጥ አትግባ። አንተ ሰላም አብረሽ እና ሩታ ታርቀዋል። እንግዲህ ከዚህ በፊት እንዳየነው በብዙ ነገሮች ብዙ ሰጣ ገባ ውስጥ ገብተው ነበረ። እሷም እሱን የማብሸቅ እሱም እሷን የማብሸቅ የመበሻሸቅ ነገር ላይ ነበሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጥሩ የልዩዋ ቻናል ተከታታዮች በሙሉ ውድ የሀገሬ ልጆች፣ የሰው ዘር በሙሉ እንደምን አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላም፣ ጤና፣ ፍቅር፣ አንድነት ለእናንተ ይሁን እያልኩኝ ኢትዮጵያውያን እህት ወንድሞቼ እንዲሁም የኤርትራውያን እህት ወንድሞቼ በያላችሁበት የእግዚአብሔር ሰላም ይድረሳችሁ። የዚህ ቻናል ቤተሰብ የሆናችሁ ላይክ ሸር በማድረግ ቤተሰብ ያሉናችሁ ደግሞ ሰብስክራይብ ላይክ ሸር በማድረግ ቤተሰብ እንድትሆኑ በቅንነት እጠይቃለሁ። እንግዲህ ዛሬ የመጣሁት በአብርሽና በሩታ ጉዳይ ነው። ያው እንግዲህ አብርሽና ሩታ ሰጣገባ ውስጥ ከገቡ በጣም ረጅም ጊዜ ሆኗቸዋል። እሷም በእውነት አሁን ላይ ደስተኛ አይደለችም። ድንገት ነው ጋሽዬ መጥቶ ስታየው ደንግጣለች። ምንጽሯን ራሱ ለማውለቅ ያን ያክል ድንጋጤው እስከዚህ ድረስ አድርሷታል ማለት ነው። ጋሽዬም ልጃቸውን አብርሽን ከዚህ በኋላ አንተ ማለት እሷ፣ እሷ ማለት አንተ ናችሁ ቤትን ቤት የምታደርገው አንተ ነህ። አንተ ቤትህ መምራት ስትችል ነው እሷ ቤቴ ቤቴ ልትል የምትችለው ብሏል። ጽጌም እንግዲህ ትልቁ ሚና እዚህ ላይ ተጫውታለች። ጋሽዬ መምጣቱን ሳታቂ ነው ሩታን ይዛት የመጣችው። ሩታ ደንግጣለች ስታየው ከዚህ በፊት እንዳየነው ላስተዋወቀች ሲላት የሆነ መናፈሻ ቦታ ላይ ደርሰው ነበረ የተመለሰችው። ያን ቪዲዮ መቼም ያላየ አይኖርም ብዬ አስባለሁ። ዛሬ ግን እንግዲህ ድንገት ጋሽዬ ቤታቸው ተገንተው ድንገት ስታየው ደንግጣ ምንጽሯ ሁሉ አላወለቀችው እና በጣም ደስ ይላል። እንግዲህ ሰላም ልፈጥር እችላለሁ፣ ነገር ግን ጉዞዬን መቼም ቢሆን አልሰረዘውም ብላለች። አብረሽ ደግሞ ካስታረከን አይቀር ጉዞውንም አሰርዛት እንጂ ለምን ከጉዞው ካልቀረች መታረቁ ለምን አስፈለገ ብሏል። በዚህ አጋጣሚ ሁለታቸውም ጋር ያለው ነገር ክፍተት ተፈጥሯል። በእርግጥ ጥንዶች መሃል ሶስተኛ ወገን ከገባና ክፍተት ከተፈጠረ በዛ ክፍተት ላይ ክፍተቱ እየሰፋ ነው የሚሄደው። ክፍተቱን ቶሎ መሸፈን ካልተቻለ ማለት ነው እና እሷም አሁን ከእሱ ጋር ታረቂ ስትባል ይኸው እንደምታዩት ደስተኛ አይደለችም። አንገቷን ደፍታለች። አንደኛ የጋሺ መምጣት አስደንግጧታል፣ ድንገት ነው። ሲቀጥል ደግሞ ፍላጎት ያላት አልመሰለኝም መታረቁ። ያው ሁለታቸውም እንደሚዋደዱ ያየነው ቪዲዮ ላይ እንግዲህ የማስመሰል ይሁን የእውነት ይሁን ባናቅም፣ ነገር ግን የእውነት የምትዋደዱ ከሆነ ትዳራችሁን ብትመሩ ህይወታችሁን ብትመሰርቱ ሶስተኛ ወገን ጣልቃ ባታስገቡ የተሻለ ነው። ምክንያቱም ህይወት ህይወት የሚሆነው ሁለቱ ጽንዶች ተግባብተው ህይወታቸውን መምራት ሲጀምሩ ነው። ግን በዙሪያቸው እነሱ ደግሞ አጨብጫቢ ያለ ወደድባ ያለ ማለት ብዙ ሰው አለ። ብቻ ላቅም አንዳንድ ጊዜ እኔ ሳስበው ለስራም ይመስለኛል እና በዚህ አጋጣሚ ለሁላችንም እዚህ ጋር የምንማረው ነገር አለ። በተለይ ለእኛ ለሴቶች አንዳንድ ጊዜ ለወንድ ልጅ ብለን ቤተሰባችንን ክብራችንን ጥለን ወንድ ልጅ ተከትለን ከሄድን በኋላ ግን ምን ያክል ጉዳትና ምን ያክል ስብራት እንዳለው ማለት ነው። በስነ ስርዓት በወግ በማድረግ ከቤተሰቦቻችን ተድረን ተኩለን ስንወጣ ትልቅ ክብር አለው ትልቅ ክብር አለው ማለት ነው። እሷ ግን ከመጀመሪያውም አንደኛ ፍቅር ያለው ብላ ስለመጣ ሲቀጥል፣ ደግሞ አሁን ላይ እሱ ልቡ ወደ መጀመሪያ ፍቅረኛው ወደ ፍቅር ያደላ ይመስላል። ነገር ግን ያው እንግዲህ እዚህ ጋር ታርቀዋል። እሷ ግን ደስተኛ አትመስልም። ጋሽዬም እንግዲህ ተቆጥተዋል፣ የሚችሉትን ነገር አድርገዋል ማለት ነው። ሁላችንም እንግዲህ ትዳራችሁ እንዲሰምር ፍቅራችሁ እንዲለመልም እንመኛለን። ማንም ማለት ሰው ሆኖ መቼም ለሰው ክፉ የሚያስብ የለም። ነገር ግን አንዴ ሕይወት ከተጀመረ ሕይወት ቀልድ አይደለም። ሕይወትን መምራት በአግባቡ ነው። ምክንያቱም ዛሬ ላይ ያላስተካከል ነው ሕይወት ነገ ላይ እየከበደን ስለሚሄድ ማስተካከል ካለብን ወይም ደግሞ ማድረግ ያለብንን ነገር ከዛሬ ጀምሮ ነው ከዛሬ ጀምሮ ካልተስተካከለ እያደገና እየጎላ ሲሄድ ነገ ላይ እየከበደና እየከረረ ዙሩ እየከረረ ይሄዳል። እነዚህ ልጆች እንግዲህ እንደ ቀልድ ነው የተጀመረው ጠቡ። እንደ ቀልድ ተጀምሮ ግን ወራቶች ተቆጥረዋል፣ ቀልድ አይደለም። ምክንያቱም የነፂ ሰርግ አካባቢ ነው ይሄ ነገር የተከሰተው። ይኸው እስካሁን ድረስ ያው ሰጣገበ ውስጥ ነው ያሉት። ሰላም አልፈጠሩም እሷ እሱን ታበሽቃለች እሷ እሱ እሷን እየተበሻሸቁ ከዚህ ደርሰዋል ያው በመጨረሻ ግን ጋሽዬ መጥቶ መቼም አባትና እናት የገባበት ህይወት ጥሩ ነው መጥቶ ሰላም ፈጥሯል አብርሺ ግን በመሄዷ ደስተኛ አይደለም እሷ ግን ሰላም ፈጥራለው ነገር ግን ከጉዞዬ አልቀርም ብላለች ጋሽዬም ምግሯን አትይዛትም፣ ሰላም ከፈጠረች ትሂድ መብቷ ነው ብለዋል። በዚህ አጋጣሚ እንግዲህ ያው መሄዷ ትንሽ እሷም ወጣ ብላ ስትመለስ ሰላም ይመለሳል፣ ወደ ድሮ ፍቅራቸው ይመለሳሉ ብዬ አስባለሁ። እንግዲህ ለሁላችንም መልካም ልብን መልካም ነገርን ፈጣሪ ያድለን። አንዳንድ ሕይወት ውጣ ውረዷ ብዙ ነው። በተለይ ሴት ልጅ ላይ የከበደ ነው። ምክንያቱም ሴቶች ቶሎ እንሰበራለን ቶሎ አንገታችንን እንደፋለን እና በምንችለው አቅም ከራሳችን ጋር ማለት ራሳችንን በማይጎዳ መልኩ ራሳችንን አሳልፈን ባንሰጥ ክብራችንን ማለት ነው። ክብር ከራስ ይጀምራል። እና ይህን ላለውን ዛሬ በአብርሽና በርታ ጉዳይ ነው የመጣሁት። እኔም ደግሞ እግዚአብሔር ረድቶኝ ሞኒ ሰለሆንኩኝ ሁላችሁንም በዚህ አጋጣሚ አመሰግናለሁኝ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ያለሆናችሁ ቤተሰቡ ነው፣ ቤተሰብ የሆናችሁ ደግሞ እንደተለመደው ትብብራችሁን እፈልጋለሁ ማለት ነው እና ሁላችሁም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያልኩኝ የዛሬው ቪዲዮዬን በዚህ መልኩ አጠናቅቂያለሁ ከዚህ በኋላ ያው በተከታታይ ቪዲዮ ለመልቀቅ ሞክራለሁ ሁላችሁም እንደምታበረታቱኝ ተስፋ አደርጋለሁ በተረፈ እንግዲህ ያው እዚህ ጋር እንደምታዩት ሩታ እያለቀሰች ነው ደስተኛ አይደለችም እንግዲህ ፈጣሪ የውስጣችሁን ያውቃልና ፈጣሪ ይርዳችሁ እላለሁኝ እግዚአብሔር ከእናንተ ጋር ይሁን በርቱልኝ እወዳችኋለሁ